እና ጋይሶች እንግዲህ ኦብላክ ይሄን ይመስላል። ቶሎት ፓፕታ ተፈራዘ አረ በለው ጭራሽ ቪዲዮስ ገባው ወይ ፈጣሪው። ማንም በሌለበት በኩል ቢሆን ያለሁት አዎ፣ እዛ ጋር ስልሳ ስምንት ስትሪት ይሄንን አቆም ያሳያቸዋለሁ። ስልሳ ስምንት ስትሪት ዜጋ ብቻ ይሄን መጫወት ብቻ። ዋናው ኦብሎክ እንደገባሁ እንድታውቁት ነው። የውዛ መኪናው መኪና አለ አሁን መኪና አሁን ታውቃላችሁ። ቅዱስ ያን መኪናዩት ያን መኪናዩት፣ ኧረ በጣም አሁን ደግሞ እያየኝ ነው እያየኝ ነው በቃ ጋይዞች፣ እንውጣ እንውጣና ስንወጣ ፓርክ የተባለው

አልሀምድሊላሂ በሰላም ነው የተገባኝ። ቴንክ ዩ ሰፈራቸው እንግዲህ ይህን የመሰለ ጋይሶች የእውነት በጣም ከባድ ነበረው። ፈጣሪ የተመሰገነ። ያው እንደውም ገብተን በአንድ ስለወጣን አልሀምድሊላሂ ምንም አልተፈጠረም። ጋይሶች የጠቀመኝ ነገር እኔ አልዋሻችሁም፣ የጠቀመኝ ነገር ሰመን አለመሆኑ፣ አየሩ ደግሞ እንደምታየው እንደዚህ ክላውዲ መሆኑ ምናምን እንደዚህ ክላውዲ መሆኑ በጣም ጠቅሞኛል። የምሬ ነው በጣም ጠቅሞኛል። እንደዚህ ክላውዲ መሆኑ አየሩ ከባድ አለመሆኑ በጣም ጠቅሞኛል። በጣም ማንም የለም። በቃ አሪፍ ሰዓት መጥቼ ገብቼ ውጦት እንኳንም ገብታቸው አያችሁት እናንተ ኦብላክ እንዳይመስል እና ኦብላክ ከባድ ሰፈር ነው በጣም ቪዲዮ እንግ ከጵያ ስላያችሁ በጣም በጣም በጣም ቴንክ ዩ ልቤ በጣም እየመታ ነው። በሶስት ዘፈን ነው ከገቡት ከባድ ነበር። አሁን ሄድና ማንም አልሰማምላቸው አምላቸው ነው። አንተምና የት ኦብላክ ገብተ ታውቃለህ? እ ገብቼ ውስጥ ታውቃለህ

ሰላም ሰላም፣ ቤተሰቦች እንዴት ናቸው? እንግዲህ ያን ቪዲዮ እንዳቆምኩት ነው። እንግዲህ አሁን ወደ ሬስቶራንቱ ደርሻለሁ ብያችሁ ነበር፣ ግን የተሳተ ሬስቶራንት የደረስኩት ብቻ። ኒዌይስ አሁን እንግዲህ የኢትዮጵያን ሬስቶራንት ሄደን ምግብ ሪቪው እናደርጋለን። ስለዚህ አሁን ኦልሬዲ መንገድ ላይ ነኝ እና ሰስ ቀኔ ቀረኝ አስ ቀኔ ቀረኛ ወደ ሬስቶራንቱ ልሄድ። ስለዚህ ኢትዮጵያ ሬስቶራንት ስገባ ስ ሪቪው እናደርገው እና እናየዋለን። የቺካጎ ኢትዮጵያ ሬስቶራንት ምግባቸው ምን ይመስላል የሚለውን እስ እንደምን ይሶታ ነው ወይስ እንደ አይተር ብቻ እናገራቸዋለን። ቪዲዮ ከብቻ ተከታተሉ፣ ይመቻችሁ ምንሄደው ሬስቶራንት ደግሞ ምን ነው የሚባል ታውቃላችሁ ወይ? ደመራ፣ ደመራ ነው የምንሄደው። ይመቻችሁ። በቃ ደመራ ጋሾች፣ ዝግ ነው እንደምታዩት። ግን ደስ የሚለው ነገር ምንድነው ከሶስት ደቂቃ በኋላ ሰላም የሚባል ኢትዮጵያ ሬስቶራንት አለ። እስኪ እንግዲህ ወደ እዛው ነው የሄድነው። ሶስት ደቂቃ ብቻ ነው የቀረኝ።

እሱን ግራብ አርገን እንሄድና ላጥ እንበል። አሁን ሲግን ሲሱን የት ነው? እጅ ግራብ ማድረጉ ሲያገኘ ት ነው? እዚ ጋ እንትና አለ። ይሄ ምንድነው? ሚንግስታ ፓለ ከእሱ እንግዲህ ምግብ ፒክ አረጋለሁ እ እሱን በልተር ልዩ እናረጓለና እንግዲህ ምን አማራጭ አለን? ከሚቀርማ አንዱ ይገባል። ገብቷችኋል? ምንም አይቀርም። አንሰማችሁ በራጫል ወደ መንገድ ምግብ የልዘዝ በቃ ጋቾች ከምግቡ ሲወጣ መኪና ውስጥ እየበላን ትላለህ። መኪና ውስጥ እየበላን ወደ መጨረሻ ሶስተኛው ቪዲዮ ከባድ ነው ጋቶች። አሁን ራሱ ልብ እየመታው ለዛ ቪዲዮ ምን ሊሆን እንደምንችለው ስ ገምቶ የምታውቁት አውቃችሁት አውሬዲ ግን ስ ያ ጋቶች፣ አሁን ያለሁበት የሀበሻ ሰፈር ነው መሰለኝ። አሮን ነው በጣም ብዙ እንትን በዝቷል። ብዙ ኢትዮጵያዊ እያየሁ ነው። አቅረቤ ግን ሰላም ሬስቶራንት ግን መቻቸው። እስኪ ደግሞ ግን ቼክ አድርገው። አረ ከስት ነው በሉኝ በእናታቸው እኔ እንጀራ ምናምን ያዘረ ምግብ መብላት ፈልጌ ነበር። ል እዚህና ሰብረን ነው እንደው የምንሄድላችሁ። ኦ ማይ ጋድ ለምር ኦፕን የሚለው እዚህ ቤት ቤቶች ስጋን ጋር ፋስት ፉድ ይባላሉ። እናንተ ሲባል ያው የመገር ማድረግ አለብን። ቺካጎ ምግብ መቅመስ አለብን። ስዊንግ ስታፕ

ሰዎች እንግዲህ አራት ደቂቃ ነው ብሎኛል። አሁን ደግሞ እስቲ እስከዛ በቃ መኪና ግን እንደምታዩት ምግባችን እንግዲህ ረዲ ነው አሁን ያው ችፕሲ ያለ እስቲ ይህን ችክሩን በሉ እንግዲህ ጋያሶች፣ አሁን ቺካጎ ከገባው ሶስተኛ ከእናንተ ጋር ኢትዮጵያ በ እንጃ በላ ደስ ግን እ የቺካጎ ቦታ ሲያዩ ሰው ላይ ከባድ ነው እና እንግዲህ አውቶማቲካሊ አላችሁ ብዬ ነው ቪዲዮ። እንግዲህ እስከ መጨረሻ ስላያችሁ በጣም ደስ ብሎኛል። ታንክ ዩ ቪዲዮ ስላያችሁት። እስቲ አሁን ደግሞ ሌላ ቪዲዮ ሹት ላደርግ እየሄድኩ ነው። ከነገ ማረፊያ ሹት ከባድ ቢሆንም ያንን ቪዲዮ በቃ ከዚህ ከዚህ ቪዲዮ ውስጥ ቀጥሎ ፖስት አድርጌ ያንን ቪዲዮ ማየት እንዳይዘነጋችሁ። የቺካጎ ኢትዮጵያዊ ሊያሳያችሁ እ ማዘር ሰላም ነው ሰላም ሰላም ማዘር እንዴ ነው ሰላም እንዴ ነው ማዘር አንተ እዚህ ሰላም ሬስቶራንት ክፍት ነው ይላል ግን ስ- መጣ ዝግ ነው ሁሉም እዚህ ሬስቶራንት እኔማ ኢትዮጵያ ምግብ በልቼ ልሂድ ብያለሁ። ከመቼ ሰው ነው የመጣሁት። ኢትዮጵያ ምግብ ልቅመስ ብዬ ነበር አንድ ቀን